አስተዋል ማስተዋል ብርሃኑ ነው ምባል። ግን ኗሪ ነኝ። እዚህ ሀገር ኗሪ ነኝ። አሁንም በክራይ ቤት ስንገላታ ስንገላታ የሚረዳኝ ልጅ የነበረ ሄደ። በትግራይ ጊዜ ቀረብኝ። እሱ ነበር የቀን ስራ እየሰራ የሚያበላኝ። አሁንም ይመስገን። ወለጀታ የውታም ስኳር እረዳለሁ። ስኳርም አለብኝ፣ ቫይረስም አለብኝ። እረዳለሁ። አሁን ሁሉንም ይሰጡኛል፣ ዶሮ ሳይቀር ሽንኩርት ሳይቀር። የፋሲካ ሰጥቶናል። የተሞናሞነ ቤት ነው የተሰጠው። ደስታ ነው የተሰማኝም፣ ደስታ ተሰምቶኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ለዚህ ለበቃው ጀታ ለሬሳ ማውጫ እንኳን አገኘሁ ብዬ ነው የማመሰግነው። ተወካይ የጽህፈት ቤት ኃላፊ ነኝ፣ ሄሩስ መዝገቡ ይባላለሁ። በክረምት በጎ ፈቃድ የደካማ ቤት ለአካል ጉዳተኞች ለአረጋውያን የሚሆን የቤት ማሰረካከብ ስራ ነው ዛሬ እየሰራን ያለ ነው። እና ያው እንደኛ ተቋም የሚሰራው ነገር የምንሰራው እነዚህ ለተጋለጨ ህብረተሰብ ክፍል የምንላቸው በተለይ ለህጻናት፣ ለሴቶች፣ ለአረጋውያንና ለአካል ጉዳተኞች ነው። እነዚህ ወደ ለህብረተሰቡ ሰማንያ ና ዘጠና አምስት ፐርሰንት የሚሆነው የህብረተሰብ ክፍል በእኛ ተቋም ነው የሚደገፍና እንግዲህ ይህን ስንደግፍ የወጣቶች ስፖርት፣ ሌሎችም ተቋሞች፣ አስተዳደር ምክር ቤቱ፣ የቀበሌ አስተዳደሩ ሁሉ ጭምር ህዝቡ፣ ህብረተሰቡ ወጣትና ስፖርት፣ ግብርና፣ ትምህርት፣ እንስሳት ይሄ ሁሉ ተቋም ተቀናጅተን በመስራት በክረምት በጎ ፍቃድ የተሰበሰበ ሀብት ነው። አሁን ስራ ላይ እያዋለን ለህብረተሰቡ እያስተላለፍን ያለ ነው ማለት ነው። ስሜ ሳሙኤል ንጋቱ ይባላል። ያው የአዋበል ወረዳ ወጣቶች ና ስፖርት ጽሕፈት ቤት ኃላፊ ነኝ። እንግዲህ የክረምት ዛሬ ላይ እያከናወን ያለ ነው የክረምት በጎ ፍቃድ ምዝገብ ፕሮግራምና እንዲሁም የበጋ በጎ ፍቃድ ማስጀመሪያ ፕሮግራም ነው። አረንጓዴ አሻራ ጀምሮ በጣም በርካታ ስራ ሰርተናል። አስራ ሶስት ነጥብ ሰባት ሰባት ሚሊዮን ችግኝ ነው በዚህ አመት ማከናወን የተቻለ ይሄም ከዘጠና ሰባት ሺህ በላይ ወጣቶችን በማሳተፍ በዚህ ወጣቱ የራሱን አሻራ ሀገር ላይ ወረዳ ላይ የራሱን አሻራ እንዲያሳርፍ ከፍተኛ ጥረት አድርገናል። የገነባ ነው። በዚህ አመት አምስት ቤቶችን ገንብተን ጠግነናል። ግንባታ አስር ቤት ነው የገነባን። ዛሬ ላይ አራት ቤቶችን ለአቅመ ደካማ ሰዎችን በመመልመል የራሱ ኮሚቴ አዋቅረን፣ እነዚህ በኮሚቴዎች አማካኝነት ቤቱን የመስጠት ስራን የሰራ ነው ማለት ነው። አንድ ደርዘን ለአንድ ተማሪ በሚል ንቅናቄ የጀመርነው ወደ 960 ያህል ደርዘን ደብተር ሰብስበን ሰባ ሶስት ፓኬት እስክርቢቶ ሰብስበን የስራ ላይ ያሉት አስር ትምህርት ቤቶች ላይ ሙሉ ለሙሉ ያሰራጨንበትና ና በቁሳቁስ በአልባሳት ችግር ከትምህርት ገበታ የሚቀሩ ህጻናትን ወደ ትምህርት ቤት የላክንበት ሁኔታ አለ። ከጤና ጽህፈት ቤት ጋር ከደም ባንክ ጋር በመሆን ሰባ አራት ዩኒት ደም መለገስ የተቻለበትና የራሳችን ተግባርም ነው በሚል ሁሉንም በማስተባበር ተግባራት እናከናውናለን። እንደ መንግስትም ትልቅ ትኩረት የተሰጠው የበቆ ፍቃድ አገልግሎት እንደምታውቁት ሁላችሁም ከጠቅላይ ሚኒስትሩ ጀምሮ። ስለዚህ እኛም እንደ ወረዳችን በእኛ ወረዳ በደብተር ችግር የማይማሩ ህጻናት መኖር የለባቸውም፣ በቤት ችግር ምክንያት አቅመ ደካሞች ውጭ ማደር የለባቸውም የሚል ኢኒሽቲቭ ወስደን ይሄንን ለማድረግ ደግሞ የገንዘብ ማሰባሰብ ስራን ይሰራል። በአጠቃላይ እንደው በብር ቢተመን ከ አምስት መቶ ሺህ ብር በላይ አካባቢ የሚሆን ብር አውጥተናል። ገና አሁን በሂደት ያሉ ያላለቁ አሉ። ዛሬ ርክክብ ያደረግንባቸው የተጠናቀቁ አራት ቤቶችን ነው እንጂ ጥቅል እንደ ወረዳ በዚህ አመት የሰራ ነው አስር ቤት ገንብተናል። ወደ አራት ቤት ደግሞ በአዲስ ጥገና አድርገናል ማለት ነው። ወደ አንድ ሺ ሶስት መቶ የሚሆን ተማሪ ደብተር አግዘናል። ደብተር ብቻ አይደለም የአልባሳት ጭምር ሰብስበናል በዚህ አመት ዛሬ ደግሞ ያያችሁት በአማራ መልኩ ያካሄድ ነው። አራት አቅመ ደካሞች ራሱ ህዝቡ መልምሎን የሰጠን ባይዘ፣ እነዚህን አቅመ ደካሞችን በጣም ችግር ያለባቸው ነው ተብሎ ተለይቶ ህዝቡን አስተችተን ነው የሰጠናቸው። ቀጣይ ደግሞ የምናስመርቃት አለች በብሎኬት የምትሰራ እሷን የምንሰጣለን። እነቢ ላይ ደግሞ ሌላ አራት ክፍል ክላሳለን፣ እሱንም ጨርሰን በዚህ አመት እንሄዳለን። የዛሬው ፕሮግራም ቀጣይ በምናካሄደው የክረምት በጎ ፍቃድ ማጠቃለያ አድርገን የበጋ በጎ ፍቃድ አገልግሎት ከዚህ በፊት ያልነበረ ግን የምንጀምረው ነው። መቼም ቢሆን የምናቋርጠው ስራ አይደለም። በዚህ መሰረት በዚህ አመት የተሻለ ስራ ሰርተናል ብለን እናስባለን። ከቅድመ ዝግጅት ጀምሮ እስከ አሁን ድረስ በጣም በጥሩ ንቅናቄ፣ በግምገማ በስምሪት ነው የመራ ነው